ብሩክ ምሳሌ በጣም ታማበታለች። በአስቸኳይ ወደ ተባለው ሐኪም ቤት ታልገባች እንደሚያጣት ዶክተሮቹ ነገሩት። ቅድስትም ደግሞ በጣም አላስፈላጊ ነገር ለምሳሌ መጽዋት እያደረገች ነው። ምክንያቱም የማትፈልገውን ነገር ገንዘብ ለማገኘት እና ምሳሌ ለማሳከም በጣም ከፍተኛ ውሳኔ ወሰነች። እንግዲህ በስተ መጨረሻ በጣም ደስ የሚለው ነገር የጓደኝነት ጥግ ሞገስ መኪናውን ሸጦ ለብሩክ ሀይዶ ልጁ እንዲሳክ ማለት ለዲያጣ ብር ላከለት። ብቻ ሞገስና ብሩክ በጣም በጣም የልጅነት ጓደኛ ሲሆኑ ግን ደግሞ የጓደኛን ጥግ የሚያስተምሩ እንቁዎች ናቸው። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ ዲቢሰቦችን እንደተናችከን ካሁሉ ሰላም አልሐምዱሊላሂ ረብል ዓለሚን በያላችሁ በሰላማችሁ ብዝት ይበል። ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ባለፈው ቅድስትና ምሳሌ ኳስ እየተጨዋቱ ቤት ውስጥ በኳሱ ጭንቅላቷን መታት። ያው በፊትም ስለሚያማት በዛ ሰበብ ራሷን ስታ ነበር ማለት ነው። ምሳሌ እንግዲህ ብሩ እየተሰባሰበ እያለ የተወሰነ ብር ጎሎት። ያንን ብር ግን ከየት እንደሚያመጣ በጣም እየተጨናነቀና እየፈለገ ነበር ያለው ብሩ። ከዛ መሀል እንግዲህ የተፈጠረው ነገር ምሳሌና ቅድስት ሲጫወቱ ኳስ ጭንቅላቷን ስትላ ትራቷን ስታይ ያው በፊትም ስለሚያማት በጣም ሀሳብ ውስጥ ገብተዋል ማለት ነው። ዶክተሮችም ደግሞ በአስቸኳይ ወደ ተባለችበት ሐኪም ቤት ካልሄደች እንደሚያጣት ተነግሮት ነበር። ብሩክ በጣም ተጨንቋ አለ። እንግዲህ ቅድስትና እንዳያጣ የወሰኑ ውሳኔ በጣም ከባድ ውሳኔ ነው። ቅድስት እንግዲህ ያው በፊትም ብዙ መጽዋት ከፍላለች። አሁን ደግሞ ለምሳሌ ብዙ መጽዋት እንደምትከፍል እያሳየች ነው ማለት ነው። ማህሌትና ዝና አሁንም እንግዲህ ሴራቸውን መጠንሰሳቸውን አላቁም ማለት ነው። ዝናም እንግዲህ በፊትም ሚስቱ እንድትፈታ መጠቀሚያ አርጓት አለ እንግዲህ ማህሌትን ንብረቷ ሁሉ ይመልስልኛል ወይም ደግሞ በስሜ ያዞልኛል ስትል ጠብቃ፣ አሁን ግን ምንም ባዶዋን ሆና በጣም ሐዘን ውስጥ ና ስወረሱ ማለት ነው። እሷም እሱም ደግሞ ከአሁን በኋላም አብረን እንሰራለን ጠንካራሁን እያለ አሁንም ሴራ እየጠነሰሰላት ነው። እሱም ምንድን ነው ብሩክንና ሞገስን ተበቀያቸው እያላት ነው ማለት ነው። እሷ ደግሞ እንዴት ነው የምበቀላቸው? ወይም በለም ምጠጣ የለኝ ለመበቀልም አቅም ይፈልጋል እኮ ምንም ነገር የለኝም፣ ባዶ ዬን ቀርቻለሁ፣ አስቀርተኛል። እንዴት ነው ይህን የምትነያየት? እናደልበታለች ማለት ነው። ለእሱ አትቸገሪ፣ እኔ ብር ሰጥሻለሁኝ። የፈለጊውን ያክል ብር ሰጥሻለሁኝ፣ ነገር ግን ሞገስን እንድትበቀልኝ እፈልጋለሁ እያለ አሁንም ሞገስን ለመበቀል ወይም እንደ ማጥፋት ወደ ኋላ አላለም ዝና ማለት ነው። ማለትም እንግዲህ ገንዘብ ይገላታል። ገንዘብ ተሰጠኸኝ፣ ሌላም አደርጋለሁ፣ እንኳን ይሄንን መበቀል እያለች አብሽር እያለች ነው ማለት ነው። እናም እንግዲህ እሷ በጣም አሁን ላይ ምንም ነገር ስለላት ተስፋ ቆርጣለች። የመሸነፍ ስለተሰማት ማለት ነው። በፊት ሳገኘች ጠንካራ ተምሳሌ ነበር። አሁን ግን በጣም እየፈራሽ ነው። አትፍሪ እኔ ጋር እስከሰራሽ ድረስ መቼም አትወርቂም እያለ አሁንም ዝና እንግዲህ እየተጎራባት ነው ማለት ነው። እዛም እንግዲህ እሺ ብላለች። ገንዘብ ብቻ ስጠኝ፣ የምፈልገው ነገር አድርጋለሁ፣ ሞገስ እንበቀላለሁ እያለችው ተስማምተዋል ማለት ነው። ዳታ በጣም ታሳዝናለች። ቤተሰቦቿን እንግዲህ አታውቅም ማለት ነው። ሞገስ ዳታ እንዲሁም በንግግር መሀል በጣም እያስቀየማት ነበር ማለት ነው። ቤተሰቦቿን እንድትፈልግ እንዲረዳት እና ፈልገ እንድታገኝ ያበረታታት ነው። መፈለግም አለባት በጣም ተሳዝናል፣ ግን ደግሞ ጠንካራ ልጅ ናት ማለት ነው። እሷ ጋር ተመካክረው እንግዲህ መጣን ብሎ ከቤት ወጥተው ብሩክን ምሳሌ ጋጠለው ያልሆነ ውሳኔ ወስነው ከቅድስት ጋር ቅድስት እንግዲህ ያላት እንደመወዙል ነገር ያው ሰጥታለች። ግን ሌላ ቤት ገንዘብ ላምጣ ብላ እያሰበች እና በጣም አስቸጋሪ ሁኔታ ውስጥ ወስናለች። ሶምድል ለምሳሌ እንግዲህ በመጨረሻ ውሳኔ ያደረገችው ራሷን ሸጣ ምሳሌ እንድትታከም ነው። እንግዲህ ቅድስት የወሰነችው ማለት ነው። እንደ ሰው አለ የሰው ሞዴል ስጠኝ የሚባለው ነገር አንዳንድ ሰዎች ራሳቸውን ለሰው የሚሰጡት እንደዚህ አሉ ማለት ነውና እንኳን ገንዘብ ራሷን ሸጣ እንግዲህ ምሳሌ ታክ ማየትትዲ መጽዋት ራሷን እያደረገች ነው ማለት ነው፣ ቅድስት በዚያ መሀል እንግዲህ፣ እንዲያታና ሞገስ አንድ ላይ ከቆዩ በኋላ ብሩክ ነው እያለ ሲያስቸግራት፣ ከዚያም እንግዲህ ብሩክን ነ እያለች ነው ሄጂ ይህን የጠራውሽም ይህን ቃ እንድትሳጩ ነው ብሎ እየጎደለውን ብር ሰጣት። ለዲያጣ ማለት ነው። በጣም ነው ደስ ያሰራሱ በጣም የሰው ልክ ያለህ ነክ የእናንተ ጓደኝነት ያስቀናል በጣም እያለችው ነበር ማለት ነው። እስከ ዛሬ ለነበረን ጓደኝነት ከልጅነት ጀምሮ ለዛ ብዬ ነው ና ስጭው ብሎ የጎደለውን ብር ለዲያጣ ላከለት ማለት ነው። ብሩክ በእውነት የሆነ ሰው ነው ያው ብዙ ጊዜ እንትን እያለ ነው በሱ ገድ እየገደፈ ነገር ግን ደግሞ አሁን ደግሞ በጣም እሱ ራሱ ሀዘንተኛ ነው። ምክንያቱም የሚወዳትን ልጅ ሉላን እንግዲህ አሳልፎ ሰጥቶበታል። ሰው የሚወደውን ደግሞ የዚህ ግን የራሱን ያክል ነው እና የሚጎዳው እና አሁንም በስሜት ተነሳስቶ እንኳ የታባቱ ብሎ ወደ ኋላ አቶ ማለት ነው። ባይነጋገሩም ባይገናኙም ነገር ግን ቀልቡ ብሩክ ጋ ነው። በብሩክ ይጨነቃል ይጨነቃሉ ጓደኛው ማለት ነው። እና ያንን ብርዛሃድ እንግዲህ ስሰጠው አላመንም ነበር። ብሩክ በጣም ደስ ነው ያለው። በጣም ጓደኝነታቸው የሚያስቀናና የጓደኝነትን ጥግ የሚያስተምር ነው ማለት ነው። ጓደኛ ማለት ለእንደዚህ መነጋገር መጫወትን ብቻ ሳይሆን ተለያይቶም አንድ ላንድ ማሰብ ነው ማለት ነው። ወይ ፍቅርም ወይም ደግሞ ጓደኝነት መዋደድ ማለት ያን ሰው ስለዋራ ነው አጠገቡ ሆነም በምላሳችን ስለደለል ነው አይደለም። በምላሳቸው እየደለሉ ነገር ግን ለችግራችን ደግሞ ዞር የሚሉ ስንት ሞልተዋል ማለት ጓደኛ አስመሳ ያሉ ና። ያ ሳይሆን ግን መውደድ ያንን ሰው በርቀት ቢሆን ስለዛ ሰው ማሰብ ና መጨነቅ ነው ና የብሩክና እና የሞገስ ጓደኝነት በጣም ጠረቅ ብሎ ላለው ላየው ሰው ብዙ ትምህርት ይሆናል ማለት ነው። አብሶ በአሁኑ ሰዓት ተቸግረንላችሁ እንኳን ችግራቸውን የመልሶ ሰዎች ነው በአሁኑ ሰዓት እና ጓደኝና ማለት እንግዲህ ባንነጋገርም፣ ባንገናኝም፣ ባንጫዋትም ድምጽ ለድምጽ ባንገናኝም፣ ነገር ግን የድሮውን ማሳለ አስታውሰን ጓደኛታችን አስተዋሰመም ደሞ የምናሳይበት እንደዚህ የምንጨነቅበት ያ ሰውዬ ሳያውቅ እኛ የምንጨነቅበት ነገር ነው ማለት ነው እና እንግዲህ ማህሌት እና ዝናም ሴራቸውን ይጠንስሱ፣ እነሱ ግን እየተራመዱ ነው። ምሳሌ ከታከመችና ጤና ሆና ወደ ጤናዋ ከተመለሰች በኋላ ግን ብሩክና ሞገስ ካንድ ሆነው ደግሞ ዝናና ማህሌትን አሁንም እንግዲህ የስራቸውን ይሰጧቸዋል ብዬ ነው የምገምተው ማለት ነው። በእነሱ ቤት አሁን እንግዲህ ያውብራቸዋል ሞላለትም ብለው የተደሰቱ ነው። እሱ ግን እንግዲህ ጓደኝነቱ ረድቶታል።